አቋን እንድታወጡልኝ አሁንም ከጎን ናችሁ። እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ፣ የኢትዮጵያ ሕዝብ፣ በአገር በውጭ ያላችሁ እንድታግዙኝ እለምናለሁ እጠይቃለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም ሰላም ብያለው። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ለቻና አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮችም ደግሞ ላይክ እያደረጋችሁ ስለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ መጀመሪያ ላይ እንዳስገባሁላችሁ በሰሞኑን ባለፈው የቀነኒ አሟሟት ለሁላችንም ጥያቄ የሆነብን እንዲህም ታሳዝልኝ ነች እና ከፎቅ ላይ ወደቀ በመባል ምንም መፍትሄ ያላገኘች ፍትህ ያላገኘች ነፍስ በመባል እንግዲህ እናትየዋ የወለደ አንጀት መቼም የወለደ ያውቋል። ማንኛውም ሰው ሊረዳት ይችላል ብዬ አስባለው። ና ድምጽ ሁኑልኝ የልጄ ደም እስከሚወጣ፣ የልጄ እውነት እስከሚወጣ ከጎኔ ሁኑ፣ እርዱኝ፣ አግዙኝ እያለች ነው ማለት ነው። እውነት አቁሙ ያላችሁ ይሄ ነገር ነግበኔ ነው። በቤታችሁ ነገ ምን እንደሚፈጠርባችሁ፣ ምን እንደሚገባባችሁ አታውቁምና እውነት ለዚች እናት ድምጽ ሁኗት። እቺ ምስኪን እህታችን እንደ ድንገት ከቀረችው ገና በለጋ እድሜዋ ላይ እንደ አበባ ረግፋ የቀራችሁና እውነት እውነቱን አውጡላት። እውነት መንግስት ካለ በሀገራቸው እውነት የህግ አካል ካላችሁ ሕጋችሁን አስከብሩ። ሕጉ ይከበር፣ እኛም ደግሞ ሕግ እናክብር ማለት እወዳለሁ ማለት ነው። ብዙ ጊዜ እህቶቻችን እንደዚሁ የሰው ልጅ ፍትህም ማቶ ልጁንም ማቶ ይሆናል። እንዲ አይሆንም። ከሁለት አንዱ ማግኘት አለበት። ልጃቸውን ካጡ ቢያንስ ደግሞ ፍትህ አግኝተው የልጃቸውን ደም አውጥተው የሰው ልጅ እኮ በዛ ራሱ ይጽናናል። የሞተው መመለስ ባይቻል ግን ደግሞ የዛን ሰው ፍትህ ማግኘት አለበት ብዬ አስባለሁ እንጂ ሁሉን ነገር እንደዚሁ ድፍንፍን እያደረጉ ማስቀመጥ ጥሩ ጥሩ ነው ብዬ አላስብም። ምክንያቱም ብዙዎቻችሁ እንደዚህ የቤተሰቦቻቸውን ህይወት እያጠፉ የባለቤታቸውን ህይወት እያጠፉ እዛው ተሸሽገው ይኖራሉ ማለት ነው። ኢትዮጵያ ውስጥ አሁን ጊዜ በጣም እየተስፋፋ ያለ ነገር ነው ማለት ነው። ኢትዮጵያ ውስጥ የምናየው ነገር በጣም ነው የሚያስጠላው እውነት ለመናገር ማለት ነው። ምክንያቱም የወንጀለኛ መሸሸጊያ፣ የነፍሰ ገዳይ መሸሸጊያ፣ የሰው ልጅ ሞቶ ከምንም በቃ ከምንም የማይቆጠርበት ማለት ነው። ውሻ ራሱ መንገድ ላይ ቆሞ ታያችሁት፣ ይሄ ውሻ ይገማል ብላችሁ ዞር ልታደርጉት ትችላላችሁ። እኛ አገር ግን ደግሞ የሰው ልጅ ከዛ ራሱ አንሷል ማለት ነው በጣም በ በቃ የሰው ልጅ መብትና ግዴታውን ራሱ ማወቅ ያልቻለበት ደረጃ ላይ ን ያለ ነው ማለት ነው። እና እንግዲህ ለዚህ ለምስኪን እና ስትሉ የዚህ ልጅ እውነቱን አውጡላት እንላለን። ፍትህ ከእግዚአብሔር ነው። የኔ እናት ፍቱ ቢወጣም ባይወጣልሽም የልጅሽ ደም ቢወጣ ባይወጣም እውነቱን ግን ፍትህ ከእግዚአብሔር ነው የምታገኘው። ልጅሽን ደግሞ በአጸደ ገነት ከደጋጎቹ ከአብርሃም ከይሳ ከያቆጎን እግዚአብሔር ያኖርልሽ። ለአንቺም ደግሞ እግዚአብሔር ጽናት ብርታቱን ሁሉን ነገር ይስጥሽ። አይዞሽ እናታችን ተጽናኝ። ከዚህ በመቀጠል ደግሞ ማለት ነው። ግን የዱባይ ደላሎች ምን እየሆናችሁ ነው? አረተው፣ ፈጣሪያችሁን ፍሩ። አረተው በጣም አበዛችሁት። በጣም ከልክ ምንድን ነው የሚባለው ወጥ ረገጣችሁ ነው ምን ሰማይ ረገጣችሁ ነው የሚባለው? ብቻ በጣም ከልክ አሳልፋችሁታል ማለት ነው። እኔ ዱባዮች ሳቅ በፊት ዱባዮች በጣም ስነ መግባር ያላቸው ጎበዝ ተታሪ በጣም ጎበዞች ነበሩ። ዱባይ ውስጥ እንደዚህ አይነት ነገር አይሰማም ነበር በፊት። እንደውም እንደዚህ አይነት ነገር የሚሰማው በፊት ወደ ሳውዲ ላይ ምናምን ነበር፣ ግን አሁን የዱባዮች ስለተጋለጠ ምን ይመስለኛል። ግን ሁሉም አይደለም ዱባይ ስንል አልፎ አልፎ ነገር ነው እና ከኢትዮጵያ ሴቶች እህቶቻችን እያመጡ ማንገላታት፣ አውጥቶ መጣል፣ የማይሆን ቦታ ማስገባት፣ ያ ደግሞ ሳያንሳቸው ሌላ ደግሞ ወንዶችንም እያመጡ፣ ወንድ ልጅ እንግዲህ ስራ አገኛለሁ ብሎ ከተበዳድሮ ያለ ቤተሰብ ያላቸውን ሸጠው አምጥተው እዚህ ቀጥራሉ። እናንተ ደግሞ አምጥታችሁ የደላላ ብራችሁ ሁለት መቶ ሺህ ሶስት መቶ ሺህ ውጭ አርገታችሁ ትበሉና ዞር ትላላችሁ ማለት ነው። እማትችሉትን ነገር ለምን ትገቡበት አላችሁ? ባትገቡበት ቁርጣቸውን አውቆ ድህነት ጥፋታቸውን አውቀው ቢቀመጡ ብድርም ባይገቡ እና ማነች ያሉ ስሟን የሆነ ወንድ ምትመስል ሴትዮ ሆነች፣ ብቻ እኔ ሴት ነች ይላሉ፣ አላውቅም እኔ የፈጣሪ ስራ ውስጥ አልገባም። እና እሱ እዚህ ቪዲዮን አስገባላችኋለሁ ታዩታላችሁ ማለት ነው። ለወንዱ ልጅ አምጥታ ከኢትዮጵያ ወደ ሁለት መቶ ሺህ ምናምን ብር ነው ከፍሎ የመጣው ማለት ነው። ብቻ በጣም ነው የሚያሳዝነው። አውጥታ አልችልም ብላ መንገድ ላይ ጣለችው ማለት ነው። ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ሁላችሁም የዜግነት ግዴታችሁ ታወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለው እንደመጣ ትቀጠራለ ስራው እጅ ላይ ያለ ብላ አሳምናው ሁለት መቶ ሀምሳ ሺ ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም አየር ላይ ጣለችው። ስራው የለም። ከኢትዮጵያ ከቤተሰቦች ጋር አንድ ሺህ ድርሃም በኢትዮጵያ አርባ ሺህ ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር። እናም ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን ኢማጅን፣ በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው እሱንም፣ ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥም ምግብ አይሰጥም። እና ነግሮኝ ላገዛችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። አዶት መቶ ዶላር አንድ አማራ መቶ ዩሮ ሰክሰስ መቶ ዶላር ኤልሳቤት መቶ ዶላር የምስራች መቶ ዶላር ኢትዮጵያን ሬስቶራንት መቶ ዶላር አግዘውታል እና ሳራ አልሀበሻ ደግሞ ስራ ልታስገባው እና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማ መኖሪያ ፍቃድ እንደምታሰራለት ቃል ገብታልናለች ሳርዬ ደግሞ ቃሏን አግባሪና ታደርገዋለች ሀኒ ፋሽን አስቤዛ ታደርግለታለች መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች ወስዳዋለችም እሷ ጋር ዛሬ ፎቶ ልካልኛለች ዋትሳፕ ላይ። ኤምኬ ደግሞ ቤት አፈላልግለታለሁ ብሏል። እጅግ በጣም አርጌ ያመሰግናለሁ። ውዶቼ ሁላችሁንም ተባረኩ። ወንድማችን አይዞክ፣ ስራም ይገኝልሃል፣ እምባክ ይታበሳል። እናንተም ሕገ ወጥ ደላሎች ብሩም ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው? ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊስ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። ቴንክ ዩ። እውነት ለመናገር ሀቢባን አለማድነቅ ንፉግነት ነው። ምክንያቱም ለብዙ እህቶቻችን ለብዙ ወንድሞቻችን ድምጽ እየሆነች ነው ብዙ እዚህ በፊት የሚሆነ ልጅ የምናስታውሳት ልጅ ነበረች እና እሷም እንደዚሁ በደላሎች ታፍና ማይሆን ቦታ እያስገባዋት ብሯን እየተከለከለ ለእሷም ድምጽ ሆነ እንደዛው እሷ ስራ ቦታ ደስ ልጆች በጨለማ ከሀያ ስድስት ሺህ ሰው በላይ ቁጭ ብሎ መስመር ላይ ሲከታተል የነበረበት ነበር እና እንደዛውም ደግሞ ወንድሞችም እንደዚሁ በደላ አላማተው ደግሞ ብዙ ደላሎች እህቶችና ወንድሞች እያመጡ እንደዚህ የማይሆን ቦታ እያስገቧቸው ራሳችሁን ቻሉ እያላቸው የትም አውጥተው ገና አንድ ወር እኳን ሳይቀመጡ አንድ ስራ እኳ መያዣ እኳን ሳይኖራቸው ብዙ ግፍ የሚሰራባቸውን ድምጽ እየሆነች ነው። ደላሎችን እያጋለጠች ነው። እኔ በመልካም ስሮ እወዳታለኝ ማለት ነው። ምክንያቱም የብዙ እህት ወንድሞቻችንን እንባ እያበሰች ነው። ድምፅ እየሆነች ነው ማለት ነው። እዚ ጋ እሷን የሚጠላ አሁን አጭበርባሪ ሰውና ሌባ ሰው ደላላ ሰው እሷ ወዳት ይችላል። ምክንያቱም እንጀራቸውን እየዘጋችባቸው፣ መስመራቸውን እየዘጋችባቸው ስለሆነ ማለት ነው። እዚጋ ግን ደግሞ የንጹሀኖች ምንም የማያውቁት እናገኛለን፣ ሰርተን እንለወጣለን፣ ቤተሰቦቻችንን እናግዛለን ብለው የመጡ ብዙዎችን እያደናቀሁ ላሉት ደግሞ ድምፅ እየሆነች ነው ማለት ነው እና እውነት ሁላችንም ተጋግዘን እንደዚህ አይነት ሰዎችን ማወገዝ መቻል አለብን። እናንተም ደግሞ እህት ወንድሞቻችሁ በደላ ለመምጣት ወደ ሰው አገር ሰርተን እናገኛለን ብለው እንትን እየተንቀሳቀሱ ያሉ ካሉ ለነሱ እንደሚያ እንዲማሩ እንደዚህ አይነት ነገሮችም እዚህ ደርሰው እንደሚያጋጥሟቸው እናንተም እህቶቻችሁ ወንድሞቻችሁን ስታመጡ ይህንን ነገር አምናችሁበት መሆን አለበት ማለት ነው። ምክንያቱም እዚህ መጥተው የሚያጋጥማቸው ነገር አይታወቅም። ደላሎቹ አንዴ ብራቸውን በእጃቸው እስከሚያስገቡ ድረስ ነው እንትን የሚሉት ማለት ነው የሚሯሯጡላችሁ አይዞን አለንላችሁ ይሏችኋል። ስራው ቢኖርም ባይኖርም አለንላችሁ አይዟችሁ ይሏችኋል። ግን እዚህ ብራቸውን ከእጃቸው ካደረሱ በኋላ ዞር ብሎ ላያዎቹ ይችላሉ። እንደዛ ስል ደግሞ ሁሉም ደላሎች አይደሉም። አንዳንድ ደላሎች አሉ፣ በጣም አጭበርባሪዎች የደላለ ብራቸውን ከወሰዱ ጭራሽም አላቃቸውም ሊሏችሁ ራሱ ይችላሉ ማለት ነው። እንደዛው ደግሞ በራሳቸው ኮንፊደንስ ነው።